እንደዚህ ሰኢድ ከሀገር ወደ ሀገር ጥሏት እየሄደ ምመጣ ራሱ በምን ታሳድገኛለች ብሎ ተጠራጥሮ ሊሆን ይችላል። እስቲ ዝም ብለህ አንተ አካውንት ውስጥ ክተት እንጂ አንቺ የምታስቢው ሆድሽ ውስጥ ባለው ልጅ ነው እምትል አለ እንደ ልጅ ጭንቅላትሽ፣ ልክ እንደሱ የሚያስብ ክተትና ብር እንዴት እንደማያረግ ብር ሲገባ ታደርጊያለሽ። እኔ ደግሞ ብር ሶስት ሚሊዮን አራት ሚሊዮን አካውንት ሲገባ የምትይ እዚህ ቀብረሽ የምትሄጂ ይመስል፣ እኔ አልቀብርም። አንተ ተነስቼ ብሩን እንዳልጠይቅሽ ችግር የለውም አንተ ብቻ ብሯን

እንደዚህ ሰይድ ከሀገር ወደ ሀገር ጥሏት እየሄደ ምመጣ እራሱ በምን ታሳድገኛለች ብሎ ተጠራጥሮ ነው የሆነችው። እስኪ ዝም ብለህ አንተ አካውንት ውስጥ ክተት። አንቺ የምታስቢው ሆድሽ ውስጥ ባለው ልጅ ነው። እስኪ አለ እንዴ ልጅ ጭንቅላትሽ ልክ እንደሱ መሰለኝ። ክተት እና ብር እንዴት እንደማያረግ ብር ሲገባ ታደርጊያለሽ። እኔ ደግሞ ብር ሶስት ሚሊዮን አራት ሚሊዮን አካውንት የሚገባ የምትይ እዚህ ቀብረሽ የምትሄጂ ይመስል ተነስቼ ብሩ እንዳልጠየቅሽ ችግር የለውም። አንተ ብቻ ብሯን አሉኝ ብር ቢገባላት ብር መኪና ሲኖራት ቤት ሲኖራት ጥላኝ ትሄዳለች፣ ጥላ ትሄዳለች አሉኝ። ሰኢድ ሚስቱን ሲጠይቅ ማለት ነው አሉኝ። እንደዚህ ብለህ ነው የምታወራት፣ ለራሷ ነው የምትጠይቃት። በቃ አንተ አታውቅም ማለት ነው ሰኢድ፣ አንተ አታውቅም ማለት ነው የልጅቷ ሁኔታ፣ የልጅቷ ድርጊት፣ የምታደርገው ነገር፣ እያንዳንዱ ነገር የምታደርጋቸው፣ ባለፈ ዋሸች፣ በያለፈ ብቻ ሳይሆን ሁሌም እንጃ ሁሌ የምትዋሸው ነገር ሁሌ የምታደርገው ነገር ለአንተ አይታወቀህም ማለት ነው እ ነው አሉ ይላል እንዴ! አሉኝ አሉ ብላ እሷ ራሷ ተገረመችብህ። በቃ አሁን ማለት ነው ልጅ የምትፈልግ ከሆነ ደግሞ እኮ ማለት ነው ልጅ ማያቅ ነገር ልጅ ወልዶ ማያቅ ልጅ የሌለው ነገር የሚመስለው ነገር ሰኢድ፣ ኧረ ፈጣሪ ሆይ ልጅ ማለት ልጅ ወልዶ ልጅ አይቶ ማያቅ ነገር የሚያስመስለው ነገርስ ምን አይነት ጉድና እና ዛሬ ደግሞ እያንቱ ልብስ ለብሰሻል። አቤ ተመስገን ነው ተመስገን ነው ልብስ ለብሰሻል እን ቡቱቱን ማን ወሰደብሽ? ለነገሩ ፀጉርና ጥፍርና ፀጉር ስትሰሪ መሰረት ነው እንጂ እንትኑ ትዝ ብሎሽ አያውቅም። ምንድን ነው የሚባለው ልብሱ ትዝ ብሎሽ አያውቅም። እንዲያው ዛሬ ትንሽ ያው ባለፈው ወቃቅሰ መቼም ስንወቅስሽ ነው መ ስንናገርሽ ነው የሚገባሽ እና ሰው ሁነሽ መጠሻል የሆነ ሰው ሁነሽ ማለት ነው። እንጨትም ታደረጊያለሽ ለካ ፀጉርሽ ላይ ቋጭ ቋጭ የሚል እንጨት ማለት ነው። ሰኢድ እንጨት ነው እንደ ለካ ታቅፎ የሚያድረው ወይን የበላቸው ማለት አሁን ነው። ቤተሰብ ማለት ነው ቤተሰብ። ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። እንዴ ወጋሊሙ ሰብስክራይብ አድርጉ። በነገራችን ላይ ቻናሌ በጣም እየሞተ ነው ማለት ነው። ስትራክ ስላለበት ሶ ሰብስክራይብ አድርጉ፣ ላይክ አድርጉ። እሺ እና የናይ ሰኢድን ጉድ እንስማ ማለት ነው። ዛሬ እንግዲህ ጉድ ስሙ እንግዲህ ሱመያም እንግዲህ ንግስት ሱመያ ጥሪ ተደርጎልሻል ለአንዴና ለመጨረሻ ጊዜ። በዚህ ዙሪያ ምን ትላለች? ንግስቷን የምንጠብቅ ነው የሚሆነው እንስማ። ምንድን ነው እስኪ ቆይ እዚህ ስለጨረሻቸው ምንድን ናቸው? እኔ እኮ ወጣት ነኝ እኮ አሁን ካልዘለጽኩ ሱመያ እኮ ዛሬ አዩ ራሱ በግድ መብራት አብርችባል። ዛሬ ነው ጠዋት ስትነሳ ከሁለት ቀን በኋላ ሌላ ከለሩ ወይ ቡኒ ወይ ነገ ደግሞ የተለያየ እንጂ አህዩ ይሄ ነገር ፀጉርሽ ነው፣ ቆንጆ ረጅም ፀጉር አለሽ እያልኳት ሌላ አምጥታ ምን ብቻ ምታስገጥማቸው ነገሮች አሉ ሚከብዱ በኪሎ አንድ አለ። ወድ ቤት ሰዎች እንደውም ዳባ ዳባ ተስምጫለሽ። አዎ፣ በነገራችን ላይ በረንዳ ላይ ድምፅ ከገባባችሁ እንግዳለን። በረንዳ ላይ እንግዳም ስላለ ነው፣ ዛሬ ውስጥ ገብተን ምን ቀርፅላችሁ፣ ዋሸን። ሙቀቱ ብቻ አይደለም በረንዳ ላይም እንግዳለን እንጂ ብዙ ነው የምንቀርፅላት። ሞቀም ብለው ወጡ፣ ከገጠር ስለመጡ ሙቀቱ ውጪ ነው የሚቀመጡት። እና ብሩ ሁኔታ አደረግሽ እኮ ምን ምን እንደገዛሽ ብቻ ነገር ሪዷ ሄድሽ፣ ያሲን ከባቡር ላይ ስትኙ ምን ብለሽ ሄድሽ? ላይ ስትየው ልትመጪ ነበር። አዎ ልትመጪ ነበር። ያሲን ደላላ ቢዞ አስፈራርቶ እስር ቤት አስገባችኋለሁ ብሎ ባስፈራራቸው ኖሮ ወላይ እንደ ጧት ባቡር እንትን ጀልባ ተሳፈር ጓደኛ ምን እንደሚያክተለት የምን ጦርነት እንዳለ ታቂም ነበር። ይሄ ኑራ አንተ ጦርነት ውስጥ እንደ ያለ ጦርነት ውስጥ ያውም ሰና ከተማ ላይ እኔ እዚህ ታዲያ ሰላሜን ማግኘት አለው። ብትሞችስ አብረን መውሰድ ፍቅር እስከ መቃብር ድጋሜ ይሰራልኛል። ፍቅር እስከ መቃብር ሲሆን፣ ፍቅር እስከ ባንክ ቤት፣ ፍቅር እስከ አካውንት ከፈለኩማ ሰይድ ያጅማ ፍቅር እስከ ባንክ ነው። ባላንሴ ዜሮ ሲሆን ላጥብ ላይ ስትያለሽ አሉ እና ዛሬ ካሜራ ፍልች ብዙ ነገር ነው የማወራሽ። ሌላም ጥያቄ ጥቂት ፈለኩት። ብዙ ሰዎችም አንተ እውርነክ ነክ ወይ ያሉ አታይም ወይ አታውቅም አትነቃም ወይ እያሉኝ ነው ሕዝቡ ፊት ለፊት ይሄኑ ላይ ያላወኩኝ እና ያልሰማሁ እንዳይመስላቸው። አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልጊኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስማ ምናምን ከተገዛ በኋላ ጥላክ ትሄዳለች አሉ። ይሄ ነገር እውነት ነው። ለጥቅም ነው የምትፈልጊው ወይስ እውነተኛ ባሌ ነው ብለሽ ነው ከኔ ጋር መኖር የምትፈልጊው? ወይስ እየተባለ ነው እስክታገኝ ብቻ። እኔ እኮ ለጥቅም ብፈልግ ለምንድን ነው እሱ 300 ሺህ፣ 400 ሺህ ለደላላ ሰጥቼ በባህር መጥቼ ባህር ውስጥ ልሞት ይችላሉ? እዛ መጥቼ ልሞት እችላለሁ አይደለም ለምን እኔው ለምን ብሩን አግኝቼ መሞት ምን ያደርግልኛል ለምን እመጣለሁ አንተ ጋር ብር አውጥቼ ለምን እመጣለሁ እኔ አንድ ሚሊዮን ሁለት ሚሊዮን ባጠራቅም እኮ አዳማ ውስጥ እኮ የሆነች መቶ አምስት መሬት እኮ ትገዛልኛለች ለምንድነው ደላላ ከመጀመሩ 300 ሺና 400 ሺ የሚከፈለው ዋሸሽ ደላላው ዘመድሽ ነው ወይስ ምንድነው ዘመዴ አይደለም ደላላ ብትሄጂ የድረስ እስከ ሳውዲ ነው ሰይድ ደላላው እኔ ዘመዴ አይደለም ያለች ያሱ መጠየቅ ትችላለህ ገባ ደለ እ ለዚህ ላይ ሰው እያወጣን ነው። በቃ በደንብ አንተን እንደምፈልግ ካውቀው እነሱ ብር እየጨመሩ ነው የሚነግሩ። ጀልባ እስኪሞላ ህዝብ ያው በህገ ወጥ ስለሆነ የምንሄደው እነሱ እስኪሞሉልን፣ እስከ አንድ ሳምንት ሁለት ሳምንት ትቀመጫለሽ አልጋ ይዘሽ በስስራ ቁጥር ሲሉ፣ እኔ የግማሽ ሰው ከፍላለሁ እንዳልኳቸው ግማሽ ጀልባውን ግማሽ ከፍለሽ ትጂ ልቻገሪ ነገር አልሰማሁም። እኔ ከተማ ውስጥ ነው ያለሽው፣ ባህር ላይ እኮ የምትሄጂው። ብቻ ብራ የሚፈልጉት እና በታሪክ በባህር ሰው ጠፍቶ ነው አሉ ነው ሰው ሞልቶ። ብሩ እንኳን ችግር የለውም እኔ ችግር የለውም ነፍሴ ከሌለች ከፈለኩ እኮ አንተ ስም ወጥቼ ጠብቄ እኮ ውርስ መውሰድ ይችላል ሚስቱ ነኝ ብዬ። ገባክ አይደለም? ይህን ሁሉ ጥምዝ ዝሜ ይላል። ብር ትወዳለች ለምትሉ በደንብ ነው የምወደው ብር፣ በደንብ ሰኢድን፣ በቃ ብር፣ በቃ ብር መወደው፣ ግን ካንተ ብሩን አስበልጬ አይደለም። ገባክ? ብር፣ ከአንተ ጋር ስኖር ራሱ ብር ከሌለ ምንም ነው። ወጥቼውን ነገር መግዛት አልችልም እኔ ደግሞ ይሄ ዝም ብሎ ሱቅ ጄ የሆነች የሆነች ነገር ገዝቼ መቀመጥ አልፈልግም። ገባ ወጣትነቴ ሳላጣጥም ነው። ይሁንልሽ። እኛ ለማጣላት ነው፣ ጠላት ነው እንደዚህ የሚያወራው። ሌላም ጠይቂ ጥያቄ። አንተን ብትወድከ አዩ እስካሁን ድረስ ትወልድልህ ነበረ። አትወድክም እያት። ስታገባት ወፈር ያለች ፊቷ የሞላ ቆንጅዬ ነበረች። አሁን እንደዚህ የምትፈልገውን የሰጣት ብር እያገኘች በልታ ጠጥታ ያለወፈረች ሴትዮ ላለመውለድ መርፌ እየተወጋች ነው የከሳችው። ያስከሳት መርፌው ነው። መርፌ እየተወጋች ነው የከሳችው። መከላከያ መርፌ እየተወጋች ነው ለዛ፣ የማትወልደው እኔ መድኃኒት እኔ መርፌ ጦሴን ይዞት ሂድ። እኔ ቢችን ለአንተ መንታ መንታውን ዱብ ዱብ ማድረግ ነው የምፈልገው እኔ እኮ አንድ ዶክተሩን ሄጄ ሳማክር ጭንቀት ነው እንዲያደርግሽ። ጭንቀት ጭንቀት ለምንድን ነው የተጨነቀው? የምታስቢው አንተና አካውንትሽ ሙሉ ነው። አንተና እኔ ደግሞ ልጆችን ልጆች እስክታገኝ ለነ ጀሙ ለነ አጥቃ ጭንቀት ነው ገባ። እንደ እብድ ወጥቼ እኮ መሳደበው እኮ እኔ ሱመያን ጠልቼ አይደለም። በኔ ንዴት ቢያንስ እናቷን ንዴት ነው እንዲመሰደብኝ ብላ ተናዳ ልጆችን ይዛል እንድመጣ ያንተ ጭንቀት ነው እዚህ ሁሉ ያደረሰ እንጂ እኔ ዛሬ ዛሬ ከፈለክ ሄደህ አስመርምረኝ። ይህቺ ልጅ መድኃኒት ወስዳለች ብለህ አኪቤት ይታወቃል ወይ? እዚህ ነው ቦታውን ነው አይደለም። እዚህ ደግሞ ከተጠራጠር ጓደኛ ጋር ከፈለክ ይዘህ ሄደች መድኃኒት ትጠቀማለህ ብለህ አረጋግጥ። የከሳችሁ የእናንተ ስድብ ነው የእነሱ ስድብ ነው። ሌላ ምን አለ ደግሞ? አልሀምድሊላሂ አንቺ አስበሽ ተጨንቀሽ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ ምግብ አልበላ አልጠጣ እንጂ አልበላ እያየ በእኔ የማይቃጠል ሰው የለም። ምን ሦስት ሚሊዮን አራት ሚሊዮን አሁን ተረገዘ ማለት ሶስት ሚሊዮን አራት ሚሊዮን አካውንት ቢገባ በምን ከሀገር ወደ ሀገር ጥሏት ስህተትና ብር እንዴት እንደማያረግ ብር ሲገባ ታርግጃለች። እኔ ደግሞ ብር ሶስት ሚሊዮን፣ አራት ሚሊዮን በኋላ ብሩ ሲገባ ብቻ እኔ ብር ማመጣው ነገር የለም። ለነፈልኝ ሌላ ጥያቄ ስለሆነ እሱማ ብዙ ነገር ነው ያለው የሚባለው። ግን ብቻ ያው እና አሁን የመጣት ትንሽ ከአዩ ጋር ይሄን ተጫዋወተን። ብዙዎቻችሁ የሚጨንቃችሁን አላየም፣ አላሰብክም። በውስጥ በኩል ጭቅጭቅ ያደርጋችሁ ስለሆነ ጥቅም ፈልጋ ነው ምናም፣ ብር ፈልጋ ነው አላችሁ። ብር ይጠፋል፣ አብረን በልተን እናጠፋው አለን። ትንሽ ብታገኝም ይጠፋል ያው ነው እና ስለ ልጁም ጠቅያት አለው ያለውን ነገር መልሷ ይሄንን ይመስላል። ስለዚህ አሁን የፈለኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር። ይሄን ሁላ ልፋት እኔ ማድከም የፈለግሽ ለምንድን ነው? የመንኛልሽ የመን መጣወኝ ከዛ ተከትዬሽ መጣወኝ ፈለጋ ሮጠሽ መጣሽ። ከነአዩ ጋርም የተፈጠረውን አየር ጀሚላም ጠፋ። እንግዲህ እንደሰማችሁት ነው ቤተሰብ ዛሬ ከተመቸኝ አንዱ ከተመቸኝ ሰይድ ነገሮች ከተመቸኝ ውስጥ አንዱ ያው ሱመያ እንደ ሱመያ ላረጀሁም ብላ አፏን ልትከፍት ስትፈልግች ክፍታፍ ያው ስለ ሱመያ ታንሽ ማለቱ ተመችቶኛል ማለት ነው። በዚሁ መቀጠል አለብህ ሰይድ፣ በዚሁ መቀጠል አለብህ። ንግስቷን ማስከበር አለብህ። ማንም እንዳያነሳት ማድረግ አለብህ። በቃ እንደዚህ ከሆነ እንስማማለን። ተነጋግረናል፣ ከዚህ በፊትም ተነጋግረናል። እሷን ንግስቷን ማስከበርና ማስከበር አለብህ። በቃ ልኳን ተወቅ። ልጅቷ ልኳን ተወቅ። ብር ነው ፍላጎቷ። የምትፈልገውን ብር እያገኘች ነው፣ አንተን ይዛለች። ከዚያ ውጭ ንግስቷን እንዳታነሳ። እንደዚህ ነው። በዚሁ መቀጠል አለብህ ማለት ነው። እንግዲህ ቤተሰብ ያው አራት ሚሊዮኗን ብር ቁጭ አድርግና አሁን ነው በሚሴጅ ስታስገባላት፣ ልጁም ወደ ሆዶ ይገባል ማለት ነው። ቦታውን በምን አውቅሽ? በቃ ጓደኞቼ ሲወጉ ይሄው እዚህና እዚህ ነው አይደለም የሚወጋው፣ እዚህ ደግሞ ከተጠራጠር ቤ አንተ የምታውቀው ጓደኛ ጋር ከፈለክ ይጠቀማል ብለህ አረጋግጠው። የከሳችው የእናንተ ስድብ ነው፣ የእነሱ ስድብ ነው። ሌላ የሚያከሳኝ ሌላ ምን አለ? አልሐምድሊላሂ አልከሳውም። እኔ በኪስ ሐሳብ አንቺ አስበሽ ተጨንቀሽ፣ ለእኔ ልጆች እንዲገኙ ተጨንቀሽ ከሳሽ ምግብ አልበላ እንጂ ልመቸው አይደለም፣ አልጠጣ አልበላ እያየነው ሌላስ ጥያቄ የላቸውም። ጠላት ይሄ የጠላት ወሬ ነው። እሺ ይሁን። ለማንኛውም በኔ የማይቃጠል ሰው የለም። ምን ለማን ነው የሚቃጠል? ሲቃጠል ደግሞ እኮ አሁን ዝም ብለህ ሦስት ሚሊዮን አራት ሚሊዮን አካውንት ውስጥ አድርገህ በሚሴጅ አሁን ራሱ ጥልቅ ቢል ጥልቅ ቢል ልጁ ተረገዘ ማለት አይደለም። ሦስት ሚሊዮን አራት ሚሊዮን አካውንት ቢገባ ታረግዣለሽ። ብሩ ነው እንደሚያስረገዝሽ። ልጁ እራሱ የማይመጣው ለምንድን ነው? ብሩ ነው እንደሚያስረገዝሽ አንቺ ልጁ ለም እንደማይመጣ ታውቃለህ። በምን ታሳድገኛለች ይቺ እንደዚህ ሰኢድ ከሀገር ወደ ሀገር ጥሏት እየሄደ በምን ታሳድገኛለች ብሎ ተጠራጥሮ ባለ እስቲ ዝም ብለህ አንተ አካውንት ተነስቼ ብሩ እንዳልጠየቅሽ ችግር የለውም። አንተ ብቻ ብሯን ፍቅር እስከ ባንክ ነው፣ ባላንሴ ዜሮ ሲሆን ለጥ ያለሽ አሉ እና ዛሬ ካሜራ ብዙ ነገር ነው ማውራሽ። ሌላም ጥያቄ ልጠይቅሽ ፈለግኩት። ብዙ ሰዎችም አንተ እውርነክ ነክ ወይ ያሉ አታይም ወይ አታቅም አትነቃም ወይ እያሉኝ ነው ሕዝቡ ፊት ለፊት ይህንን ላይ ያላወቅኩህን ያልሰማሁህ እንዳይመስላቸው አንቺ እኔን አጃጅለሽ እንደምትኖሪ አሞኝተሽ እንደምትኖሪ ለጥቅም ብቻ እንደምትፈልግኝ ነው የሚያውቁት። አንቺ የምትፈልጊው ገንዘብ ነው፣ ቤት ነው ምናምን። ጭራሽ ሚስጥርም ሲነገረኝ ጠብቃት ብቻ የሆነ መኪና ስገዛና ቤት በስሟ ምናምን ከተገዛ በኋላ ጥላክ ትሄዳለች አሉ። ይሄ ነገር እውነት ነው ለጥቅም ነው የምትፈልጊው ወይስ እውነተኛ ባሌ ነው ብለሽ ነው ከኔጋ መኖር የምትፈልጊው ወይስ? እየተባለ እስክታገኝ ብቻ ነው እኔ እኮ ለጥቅም ብፈልግ ስለ ገባህ ደግሞ ደስ ብሎናል ማለት ነው። ፍቅር እስከ ባንክ፣ ፍቅር እስከ መቃብር ሳይሆን ፍቅር እስከ መቃብር ሳይሆን ፍቅር እስከ ባንክ ነው ማለት ነው። እንግዲህ ያያንቱ ፍቅር እንደ ሰማችሁት ነው። ቤተሰብ እኛ እንግዲህ ሌላ ምንም አንልም። ዘይድ ልቦናውን ስጥ ነው የምንለው። ልቦና ስጥ፣ ልቦና ይስጥ እና ወደ ልጆችህ መልስህ የምትፈልገውን ነገር እያንዳንዱ ነገር ታቃለ። እንዳላወቀ ሆነ እየደጋገም ከአት ጠይቅ ነው ታቀለ፣ ታቃለ፣ በደንብ ታቃለ። ስለዚህ አንተ ብቻን አሯሩጠ ምን የምታመጣው ነገር የለም። ብቻን ከማሯሯጥ ይልቅ ጥያቄዎቿን መልስለት ማለት ነው የምንፈልገው። ቤተሰብ ላይክሽር ሰብስክራይብ አድርጎ ወዳችኋለው። ሰብስክራይብ አትርሱ። ባይባይ።